አንቺ ወራዳ፣ አንቺ ውሸታም፣ ጭፈራ ቤት አብረሹ ስጨፍር ያብረሹ ስትዘይ አድረሽ አድረሽ ሰው ሲደርስብሽ፣ የእናንተ ድራማ መቼም አያልቅም። በተለይ ያንቺ ሄርሜላ ተብያዋ፣ ያንቺ ጉድ ገና እየዘከዘክን ማውጣታችንን አንፋታም። ሰው ሲደርስብሽ ያልሽውን መልስ ስሙ፣ ጋይስ የምትለውን ስሙ። እሺ፣ ሰው ደርሶባቸው ማለ ነው። ለዚህ መኖርሽ ጠዋት ሚመጣትና ነጻ ነው እንዲላችሁ ምግብ እየሰሯቸው ነበር፣ ነዛ ነው። አቤት ውሸት አቤት ውሸት አቤት ውሸት! እዚህ ነበረች ምግብ እየሰራች ደግሞ እንዴት እንደምደባብ ሰው ኪችን ነበረች። ስሙ አፓርታማ ውስጥ እኮ ኦፕን ኪችን ነው ያለው እንጂ እኮ ምንድን ነው ኪችን የግቢና የውጭ የሚባል ነገር አለ አፓርታማ ውስጥ? እኛን እንዳትፎግሩን እሺ። አብራችሁ ነው ያደራችሁት። አብራችሁ ጭፈራ ቤት ነበራችሁ። ጋቢና ቁጭ ብላ ይዘሃት እንደሄድ ስጨፍሩ እንዳደራችሁ ስትዝናኑ እንዳደራችሁ መረጃ እጃችን ላይ ገብቷል። አትዋሹ አትዋሹ፣ ሰው ሲደርስባችሁ ደሞ ህይወት እንዴት እንደምደባብሰው። የሰው የሰው ባለትዳር የሆነ ወንድ በዚህ ደረጃ ማቀፍ፣ ምን ቀራት? ህዝብ ፊት እኮ መሳም፣ አብረው እንደዚህ በቃ ብድ ልብስ ውስጥ ገብተው ሲተኙ ማሳያት ብቻ ነው የቀራቸው። ገባሽ ሄርሜላ? አትዋሺ። አብረሹ አድረሽ፣ አብረሹ ውለሽ፣ አብረሹ እየኖርሽ መልሰሽ ሰው ሲደርስብሽ ግን ምን አልሽ? ጠዋት ነው የመጣሁትኝ ቁርስ ምናምን ቁርስ እየሰራች ነበር አለ አብርሽ። ለምን ተዋሻለክ ለምን ትዋሻለክ መዋሸት ምን አስፈለገው አብራክ ነው ያደረችው አብራክ ሌሊት ገብታችሁ ቤታችሁ ውስጥ አብራችሁ ነው የተኛችሁት ሁለታችሁም ውሸታሞች ደግሞ ህፃኑ ልጅ እያለቀሰ እሱን ይዛ ህፃኑ እናንተ ጋር አይደለም ያለው ሰምቻለሁ እያንዳንዱ መረጃ ህፃኑ ልጅ ያለው የአንተ ዘመድ ቤት ነው ያለው የአንተ ዘመድ ቤት ነው ያለው። ኩየፈቼ ነው ያለው። እኛ እያንዳንዱ መረጃ ደርሶናል። በህፃኑ አታሳቡ። አብራችሁ እያደራችሁ፣ አብራችሁ እየዋላችሁ፣ አብራችሁ እየተንሸራሸራችሁ፣ እሷን ጋቢና ውስጥ አርግሀት፣ አንተ ሀያት አካባቢ አብራችሁ ስትሄዱ ነበረ። ማታ ደግሞ አብራችሁ ስትዝናኑ ነበረ። ዋሸን። አልዋሸንም፣ አልዋሸንም። አዎ ራሴን አሞኛል ብለካል። ራስህን ሊያምክ ይችላል። በዚያ እንትን ልል አልችልም። ታመክ ሊሆን ይችላል ግን እሷ ቁርስ ልሰራልክ ጠዋት አይደለም የመጣችሁ? የምን መዋሸት የምን መቅጠፍ ነው? እንዳትዋሹ። አብራችሁ ነው ያደራችሁት። ኦኬ አብራችሁ ነው ያደራችሁት። ትዳሩ ደግሞ እንዲፈርስ ፍላጎት የነበረክ አንተነክ። እንደውም ሩታ ላይ አትፍረድ። ግን አንቺ ሴት ሆነሽ ምንድን ነው እንደዚህ አለሌ መሆን? ሄርሜላ ተብዬዋ ምንድን ነው እንደዚህ አለሌ መሆን? አለሌ መሆን ምንድን ነው ንገረኝ እስኪ። አልገባኝም። ምንድን ነው እንደዚህ አለሌ መሆን? እዩት እስኪ ይሄን ቪዲዮ ላሳያችሁ ጋይስ። ይሁት ቪዲዮን ይሄን። አብረው እኮ ነው ያደሩት፣ ግን እኛን ለመዋሸት ሲል እንዴት እንደምደባበሰው። ወይ ለምን ከንፈሩን ምጥጥ አርገሽ አስሚውም፣ የኔ ውድ ተይ እንጂ። በጣም ደግሞ እሱ ራሱ ደስተኛ ነው፣ ይስቃል፣ እያያት ምናምን። ግን እሱ መዋሸቱን ስላወቀ ደንግጧል፣ ሰው ስለደረሰባቸው ማለት ነው። ምክንያቱም ልጆቹም ተጠራጥረዋል፣ ተጠራጥረዋል ሲጀምር ማለት ነው። ትኩሳት ነበረው ምናምን። አብረው አድረው፣ አስቡት፣ አብረው አድረው። አብረው ነው ያደሩት፣ አንድ ቤት ውስጥ ሁለቱ፣ አንድ ቤት ውስጥ አብረው ነው ያደሩት። ሰው ስለደረሰባቸው ደንግጠዋል። ሩታ እኮ ስትደርስ እንዴት ወደዛ ፈቀቅ ፈቀቅ እያለች እንደሄደች አይታችኋታላ። በቂጡ እንዴት እንደተራመደች ከእሷ አጠገብ ላይ ተነስታ እንዴት ደንግጣለች። ለዚህ ትዳር መፍረስ ዋነኛው ዓላማ ድራማውን የተጫወተችው ትዳራቸው እንዲፈርስ ያደረገችው ሄርሜላ ናት፣ ወደዳችሁም ጠላችሁ። ሄርሜላ ደግሞ ማለት ነው የእውነት እኛ ብንችል አንቺን እሷ ሩታ የዋስ ስለሆነች እንጂ አንቺን በሰማንያ ላይ ሰማንያ መደረብ መክሰስ እንችላለን እንከስሻለን። ይሄን ደግሞ በተግባር ልናሳይሽ ነው የሚገባው። ሁላችንም በተግባር እች ልጅ በተግባር ሩታ እንድትከስ ጥሩ ጠበቃ እንድትቀጥር ነው ማድረግ ያለብን። ገባችሁ? ንብረት ክፍፍል ምናምን ከፍቺ በኋላ ስለሆነ ንብረት ላይ አታተኩሩ። እች ልጅ መከሰስ አለባት። በህይወታቸው የገባችሁ እሷ ናት፣ እሷ ናት። ይሁት አቅፋ ይሁ ይሁ፣ አቤት፣ አቤት፣ ወይኔ! ሰው ግን እኔ እንዴት ደሜ እንደፈላ እንዳትጠይቁኝ። ስታስመስል ቁርስ ልሰራ፣ ተው እንጂ መዳን ቤት ነው እንዴ? ያለችው እሷ ኩሽና ደጅ ላይ ደጅ ላይ ኩሽና ምን የቪላ ነው እንዴ? ቪላ ቤት ነው እንዴ? አፓርታማ እኮ ነው። አፓርታማ ደግሞ ኦፕን ኪችን ነው፣ እዛው ሳሎን ላይ ነው ኪችን፣ ናቸው የእነሱ ኪችን እዛው ሳሎኑ ላይ አላያችሁ? ኦፕን ኪችን ነው። የማይታወቅ መስላችሁ እኛን አሸውዱን። አብራችሁ ለጥ ብላችሁ ነው ያደራችሁት፣ አንድ ላይ አንድ አልጋ ላይ። ለምን መዋሸት አስፈለገ? ኦኬ ለምን መዋሸት አስፈለገ? ለምን ትዋሻላችሁ? አትዋሹ። ህይወት እኮ ይቀጥላል። ካልፈለግ እኮ ማንም አያስገድድትም ግን ሰው ሲደርስባችሁ አትርበትበቱ አትርበትበቱ ሩታ ደግሞ ራስሽን አስከብሪ ለራስሽ ጊዜ ስጪ ጡሉ ጡሉ ጡሉ ጡሉ አትበይ ሩታ ተረጋጊ በቃ ቁጭ በይ ራስሽን ዘና ፈታ አርጊ ዩቱብሽ ላይ ቪዲዮ ልቀቂ ኦኬ ሄርሜላ ግን ነገ የምታለቅሽበት ቀን ቅርብ ይሆናል ቢኮዝ የሰው ትዳር የሰው ህይወቱ ስለገባሽ አይምሹር 100 ፐርሰንት እነግርሻለሁ የሆነ ቀን ይሄ ነገር እንደሚፈጠር አትጠራጠሪ። ደግሞም እውነት ነው መናገርሽ፣ ሲሪየስሊ እውነት ነው መናገርሽ። እኔ በበኩሌ በጣም አዝኛለሁ። ሰው በዚህ ደረጃ በዚህ ልክ እንደዚህ ሲሆን በጣም ነው የሚያስጠላው። እኔ ራሱ እምባይን እንኳን መቆጣጠር አልቻልኩም። ምክንያቱም ትላንትና ሩታን ሳያት ማለት ነው ሩታ በዛ ልክ እንደዛ ስትሆን ሳይ በጣም ነው ውስጥ የከፋኝ። ከምለው በላይ አዝኛለሁ። እና ሁላችሁም ከሩታ ጎን ሆኖ ሴት የሆናችሁ በሙሉ ውሸታቸውን ማጋለጥ አለብን። አብራው ነበረች። አብራው ነው ያደረችው። አብራው ነው የሚበሉት፣ አብራው ነው የሚጠጡት። ምግብ ደግሞ አልሰራሽም። አትዋሺ! እየጠለባችሁ ነው የምትበሉት። ውሸታም። ምንድን ነው አንቺ ኩሽና አይገባሽ? እውነትሽን ነው። ለምን አታሳየንም? የተሰራው ቁርስ የተሰራው ቁርስ ለምን አላሳየሽ ነው? ውሸታም። ኪችን፣ ከፎቅ ወርደሽ ነው እንዴ ምሳሪ? የቱ ጋ ነው ኪችኑ? ለምን አታሳዩ ነው? አሳዩና ኪችኑ የት ነው? ኩሽና የት ነው? ኦፕን ኪችን ነው ያለው። አትዋሺ። እኔ እንዴት እንደተበሳጨው እንዴት እንደተናደድኩ እኔ ነኝ የማውቀው በዚህ ነገር ደሜን የፈላው የእውነት እና ደግሞ ማለት ነው ሩታ አይዞሽ እኛ እህቶችሽ ከጎንሽ አለን ሁላችሁም ከሩታ ጎን ልትሆኑ ይገባል ጋይስ ሩታ ከጎንሽ ነን ልንላት ይገባል ኦኬ ሩታ ከጎንሽ ነን በጣም የተጎዳሽ ሴት ናት እና ከሩታ ጎን መሆናችንን ሁላችንም ሴቶች ሩታን ልናመሰግናት ይገባል ሩታን ልናከብራት ይገባል ሩታን አይዞሽ አይዞሽ አይዞሽ ልንላት ይገባል እኔ ከሩታ ጎን ነኝ። ሁላችሁ፣ ፍትህ ለሩታ